በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን በክርስቶስ ክርስቲያን በወልድ ሁሉ ደግሞ መንፈስ ቅዱስ ሰንፈስ አይነት ሰኛቹ እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደድንና በከበርን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን ሳመሻችሁ? አሜን። እግዚአብሔር አምላክ በፈጠረው አንድ በት ሁሉ ስሙ ከምድር እስከ ሰማይ ድረስ የተመሰገነ የከበረ ከፍ ከፍ ያለ ይሆንልን፣ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ በቸርነቱ ጠብቆ እዚህ ጊዜ እዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ በድጋሜ የተመሰገነ ይሆንልን። እግዚአብሔር አምላክ ድንገት ቢፈቅድልን የመጋቢት ሰላሳ ስንክሳር ማንበብ እንጀምራለን አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም መጋቢት ሰላሳ በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል ወልደ እግዚአብሔር ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያ በስርዓት የተገባው ስለሆነ ባሉ ልናከብር ይገባ ስለዚች በዚች በከበረ ታላቅ ጸጋ በዙ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ሁሉ ድነት መገደሉ፣ ለኢየሩሳሌም መዳኛዋ መሆኑ፣ ስለ ወገኖቹ ከምርኮ መመለስ ይጸልይ ለዳንኤል የነገረው ሱባዎቹንም የወሰነለትና በእርሱ ሱባዎቹ መጨረሻ ንጹህ የሚነጹበትን የክብር ባለቤት ክርስቶስ ይመጣ ይገደላል ይገድሉታል። ዓለም ለኢየሩሳሌም መዳኛው የሆነ አታሪ ያለው ይህ መልአክ ነው። ከዚያ በኋላ ለእስራኤል ልጆች የሚያደርጉ መስዋዕቶችን፣ ቆርባኖችን ይሽራሉ። የክብር ባለቤት ጌታችን ስለ ዓለም ሁሉ ድነት ለመቤታችን ማርያም ከርሷ መወለዱ የነግራት ዘንድ የተገባ አድርጎታልና ስለዚህ ሁሉ ጊዜ የባሉ መታሰብ የልናደርግ ይገባናል። ጌታ ከጥላቶችን የሰይጣን እጃድንን ዘንድ ስለኛ እንዲማለድልም በበጎ ስራ ሁሉ እንዲረዳን ለምነው። ለእግዚአብሔር ምስጋና ያውል ስለ ዓለሙ አሜን። በዚችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶም ሶም መታሰቢያው ነው። በዚህ ጻድቅ አባቱ ስሙ ማኑሄ ይባላል፣ ከነገደ ዳን ነው። እናቱ መካን ነበረች። እግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መውለዱን ነገራት። ወይን ጠጅ ማር ጠጅ ከመጠጣት ለመስዋዕት የማይሆን ቅርቁስ የሆነውን ነገር ሁሉ ከመብላት እንድትጠነቀቀ አዘዛት። ያም ህፃን ከእናቱ ማሕፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘብ ነው እና በራሱ ላይ መላጫ አይደረስበትም እርሱም እስራኤልን ከሌሎ ፈላውያን እጅ ሊያድናቸው ይጀምራል አላት። እግዚአብሔር መላክ ያን ያላትን ለባሏ በነገረችው ጊዜ ያንን መላክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ፣ ልመናውን ሰማው። እግዚአብሔር መላክ ተገልጦለት ለሚስቲ ያዘዝኳት እነ እንብትግን እንብትጠነቀቅ እዘዛት አለው። ከዚያ በኋላ ፀንሳ ይህን ጻድቅ ሰው ወለደችው። እግዚአብሔር ባረከው። እግዚአብሔር መንፈስ ረዴት አድሮበት ኃይል ጋር ተወለደ ከኃይል ጋር ተወለደ። ህፃኑ አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው እርሱ ላይ የተነሳ የእግዚአብሔር መንፈስ ማደርበትና የፍየል ጠቦትን አንስተው እንዲጥሉት አንስቶ ጣለው በእጁም ውስጥ እንደ ኢመንት ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮችን ያዘ። ችቦም አምጥቶ በጅራታቸው አሰረ። በሁለቱም ጅራታቸው መካከል አንዳንድ ችቦ አደረገ። በዛችቦ ሰዓት አቀጣጥሎ ወደ ሉፍላውያን አዝመራ ሰደዳቸው። የታጨደውንም ክምርና እሸቱን ነዶንም የዘይቱንና የወይኑን ቦታ አቃጠሉ። ሊጣሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም በተደርጎ ብዙ ሰዎች ተገደለ። ወርዶም ዋሻ ውስጥ ተቀመጠ። ስለዚህም የሉፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈር የይሁዳ ሰዎች ሁሉ ወደ እኛ ለምን መዘመታችሁ? አሏቸው። ኢሎፍላውያንም ሶም ሶምን እናስረው ዘንድ እንዳደረገብን እናደርግበት ዘንድ መጣን አሉ። ከይሁዳ ሰዎች ከይሁዳም ሶስት ሺህ ሰዎች በኤጣም ወዳለች ዋሻ ወርዶ ሶም ሶምን ኢሎፍላውያን እንዲገዙን እንዲገዙን አታውቅምን? በእኛ ለምን እንዲህ አደረገ አሉት። ሶም ሶም በእናንተ እንዳደረጉባቸው እኔም እነሳቸው ዘንድ እዚያው አድርግባችኋለሁ፣ አላቸው። አስረን ሌሎች ፍላያውያን ልንሰጥ መጣን አሉት። ሶምሶም እናንተ እንዳትገድሉ ማሉልኝ፣ ለእርሱ አሳልፍልን፣ አሳልፋችሁ ስጡ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነርሱም አሉለት። በሁለት አዲስ ምገመዶች አስረው ከዚያች ዋሻ ወጡት። አሳልፈውም ሰጡት። ኢሎፍላውያንም ደነፉ፣ ሊቀበሉትም ሮቱ። እግዚአብሔር መንፈስ ረድኤት አደረበት። በክንዶቹ ያሉ ገመዶችም ገለባ እሳት በበላው ጊዜ እንዲያ እንዲያረርኩም ትራሉ። እስራቱም ከክንዱ ተፈታ። የአህያ መንጋ ጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት፣ በዚያች ሰዎችን ገደለባት። ከዚያች በኋላ ውሃን እጅ በውሃን እጅ ተጠማ ወደ እግዚአብሔር ከዛ በኋላ ውሃ እጅግ ተጠማ ወደ እግዚአብሔር ምጮ ሀይን ታላቅ ድነት በእኔ በባሪያ እጅ አደረግኸው። አሁን ግን በውሃ ጥምሞት አለው በዚህም በቆላፋ አጀ ወድቃለው አለ። እግዚአብሔር ከዚያ ከዚያ ቻየ መንጋጎ አፈለቀለት። ያንም ጠጥቶ ነፍሱን ተመለሰች እንዴ ትፍራያለህንም፣ ሀያ ዓመት አስተዳደራቸው። ከዚያ በኋላ ሶም ሶም ከዛ ተነስቶ ወደ ጋዛ ሄደ። በዚያ ሚስት አግብቶ ተቀመጠ። ለጋዛ ሰዎችም ሶም ሶም ወደዚህ መጣ ብለው ነገሯቸው። በከተማ በር መላ ሌሊቱ ሁሉ ከበው ሲጠብቁ አደሩ። ሌሊቱ ሁሉ ስንጠብቅ አድረን ጠዋት አድረን ጠዋት እንግደለው አሉ። ሶምሶም እስከ ሌሊቱ እኩሌታ ተኛ። ከዚያ በኋላ ተነስቶ በከተማው በር ላይ ያሉ የመጠበቂያ ደጃፍ ሁለቱንም የመንቃን መድረቆች የያዘ ከሰዎች ሁሉ ጋር በጋራ በትከሻው ተሸክሞ በኬብሮን አንጻር በወዳለ ተራራ አውጥቶ በዛ ጣላቸው። ከዚያ በኋላ በሶራ ወንዝ አጠገብ የምትኖር ሴትን ወደደ። ስሟንም ደሊላ ነው። እሷም አግብቶ በዛ ተቀመጠ ኤፍ ሹማምንት ወደ እርሷ መጥተው አታሊልን አልዋት። አታሊልን አልዋት በምን እንደሆነ በምንስ እንደንችለውና እንድናደክመው ዘንድ በምንስ እንድናስረው ወቄኛ ሹ ሺህ ሰዎች ሺህ ብር ልምሰጥሻለን አልዋት። ደሊላም ሶም ሶምና ሃይሪት እጽኑ መሆኑን በምን እንደሆነ ነገር በምንስ ቢያስሩት ደክማለህ አለችው። ሶም ሶም ሶስት ጊዜ ሸነገላት። ደሊላ መወድሻለው ልቤ ከአንቺ ጋር ነው፣ ለምን ትለኛለህን? ነው ስትሸነግለኝ፣ ይህ ሶስተኛ ነው ኃይልህ ጽኑ መሆኑን በምን እንደሆነ አልነገርህኝም አለችው። ከዛ በኋላ መላ ሌሊቱን በነገር ባደቀመችው ጊዜ ልሙት ብሎ እስኪበሳጭ ድረስ ተዘበዘበችው። በልቡ ያለው ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማፀን ከተወለድ ጀምሮ ምላጭ ራሴን አልነካኝም። ጸጉሬን ከተላጨው ኃይሌ ተለይቶኝ እደክማለሁ ከእንደ ከሰውም እንደ አንድ ሆናለሁ፣ አላት። የልቡን ሁሉ እንደ ገለጸላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጸጉር ቆራጭ ጠቀሰች። ሰባቱንም የራሶች ድርጎችን ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። የሉፍላውያንም የዛው ሁለት አይኖቹን አወጧቸው። ወደ ጋዛ አውርደው በእግረ ብረት ታሰሩት። በግዞትም ሆኖ እህልን የፈጭ ነበር። ከዛ በኋላ የሎፍሊ አለቆች ለጣውታቸው መስዋዕት ሊሰው ተሰበሰቡ። ሕዝቡም ባዩት ጊዜ ጣውታቸውን አመሰገኑ። አገራችን ያጠፉትን ሬሳዎቻችንን ያበዛ ጠላቶቻችን በእጃችን ይጣጫለው አለ። ከዛ በኋላ በልታው ጠጥተው ደስ ባላቸው ጊዜ በፊታቸው ይጫወት ዘንድ ሶም ሶምን ከግዞት ቤት ጥሩ ታሉ፣ ጠርተው አምጥተው ተዘባበቱበት፣ በሁለቱም ምሰሶች መካከል አቆሙ። ሶም ሶምን የሚመራውን ብላቴና አስ አሳረፈኝ ይህ ቤት የቆመባቸው ምሰሶችን አስጨብጠኝ ማስጨብጠኝ ወደ ሳቸውም አስጠጋኝ ያለው ያን ጊዜ የሚመራው ብላቴና እንዳለውም አደረገለት። በዚያ ቤት ወንዶች ሴቶች መልተው ነበር። የኢሉፍሊ ሽማምንትም ሁሉ በዛ በሰገነት ነበሩ ሶም ሶም ሲጫወት ያዩት ዘንድ የተሰበሰቡ ወንዶችም ሴቶች ሶስት ሺ ሆኑ ነበር። ሶም ሶም ወደ እግዚአብሔር ጮኸ። አቤቱ አቤቱ አስቤ አንዲት ነገርም አድምጠይ እንግዲህ ስለ ሁለቱ አይኖቼ ፋንታ ኢሉፍላውያን አንዲት በቀልን ልመልስ አለ። ሶምሶም ያን ቤት በላያቸው የተደፈነባቸው በመካከል ያሉ የነዛ ሁለት ምሰሶች ያዛቸው፣ አንዲቱ በቀኙ አንዱም በግራው ይዞ ገፋቸው። ሶም ሶምም ሰውነቱ ከዩሉፍሊ ሰዎች ጋር ይሞት ብሎ ይሞት ብሎ በኃይል ነቀነቃቸው። ያም ቤት በውስጡ ባሉ በሕዝቡ ላይ እና በዩሉፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲህ ሆነ። ሶም ሶም በወቱ ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉ ወንድሞቹ ወርደው በድኑን ነሱ ወስደው በአባቱ በማኑሄ መቃብር ቀበሩት። ፈጣሪው ቸርነት ከኛ ጋር ለዘላለም ትኑር አሜን። በዚች ቀን ደግሞ ያቆም ገሙድ የስጋው ፍልሰት የሆነበት ነው። እነሆ ገድሉ ግን ህዳር ሰባት ቀን ተጽፏል። በረከት ከኛ ጋር ለዘላለሙ ትኑር አሜን። በአካል በስም በግብር ሦስት በባህሪ በስልጣን አንድ በሆነ በእግዚአብሔር እርዳታ መጋቢት ወር የሚነበብ ድርሳን ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ወይ ከብልጽግናቸው ብዛት የተነሳ ብዙ በባካ ገቡት ይልቅ

በተመስጦልኝ ያዳመጠውን በደለኛ ሁሉ የምታስመር እየጠናት በማርያም ጸሎት፣ ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።